ሰላም ጤና ይስጥልን። ከአልሚ ዴሪ አሁን የመጣሁት አንዳንድ ጥያቄዎች፣ በግልም የደረሱኝ ጥያቄዎች አሉ። ጥያቄው ምንድን ነው? የወተት ላም እርባታ ምን ያህል ያዋጣል የሚለው ነው። ጥያቄ ብቻም አይደለም አንዳንድ አሉታዊ አስተያየቶችም አሉ። በእኛ ሀገር ሁኔታ አያዋጣም፣ አይሆንም የሚል አስተያየት የሚሰጡ አሉ። በመሰረቱ ይህንን የሚሉት ሰዎች ጠለቅ ያለ እውቀት ኖሯቸውም አይደለም። በወረቀት ቲዎሪ ላይ የሚያተኩሩ ሰዎች ናቸው። በሌላ በኩል ደግሞ እነሱ ያሉበት ኮንፎርት ዞን አለ። በደሞዝ ነው እድሜያቸውን የጨረሱት፣ ደሞዝ እያገኙ ነው። ከደሞዝ ጋር ሲነጻጸር ይሄ አነስተኛ ገቢ የሚያስገኝ ነው፣ ሪስኩ ከፍተኛ ነው የሚል ነው የሚሰጡት አስተያየት። ይሄ ምን ያህል እውነት ነው የሚለውን ለመመልከት እንሞክራለን። ስለዚህ መደባበቅን መወሻሸትም አያስፈልግም። ስለ ከብት እርባታ ስለ ወተት ላሞች እርባታ እውነት እውነቱን ነው መነጋገር ያለብን። እውነቱን ስንናገር እንግዲህ ተስፋ የሚያስቆርጥ ስራ አይደለም፣ አልጋ በአልጋ የሆነ ሁሉ ነገር የተመቻቸበት ብር የሚታፈስበትም ስራ አይደለም። አሁን አንዳንድ ቪዲዮዎችን አያለው በማህበራዊ ሚዲያ 150 ሺህ ብር በወር የምታገኙበት ስራ ይላል፣ 200 ሺህ ብር የምታገኙበት፣ 500 ሺህ ብር የምታገኙበት ስራ ነው ይላል አልፎ ተርፎም አንዳንድ የገንዘብ ማግኛ መንገዶችን በዚሁ ስራ ለመጠቆሙ የሚሞክሩ አሉ። ለምሳሌ ወተት ይህን ያህል ብታከራዩ፣ ለመኖ ይህን ያህል ብታወጡ፣ ለቤት ኪራይ ይህን ያህል ብታወጡ፣ ለህክምና ለመድኃኒት ይህን ብታወጡ፣ የተጣራ ትርፋችሁ ይሄ ይሆናል ብላ የገለጸች አንድ ሴት በዚሁ እርባታ ላይ የተሰማራች አይቻለሁ ሰሞኑ እሷ። ይሄ ትክክል ሊሆን ይችላል ግን ለሁሉም ሰው አንድ አይነት አይደለም። አልጋ ባልጋ ነው ማለት አይቻልም። ውጤታማ ለመሆን ግን ምንድን ነው የሚያስፈልገው? አንደኛ በጣም ጠንክሮ መስራት ያስፈልጋል። ጠንክሮ መስራት በጣም ወሳኝ ነው። ለስራው ደግሞ ፍላጎት መኖሩ ያስፈልጋል። ፍላጎት የሌለው ሰው በዚህ ስራ ውስጥ እንዳይሰማራ እኔ እመክራለሁ። ፍላጎት ሲባል ገንዘብ የማግኘት ፍላጎት፣ ሀብታም የሚሆን ፍላጎት ብቻ አይደለም። የስራ ፍላጎት ብቻ አይደለም። ከብቶችን መውደድ ከብቶችን ጸባይ ማወቅ እና የቢዝነሱን ደግሞ ጸባይ ማወቅ ይጠይቃል። በሌላ ስራ ላይ እኮ ተሰማርቶ ያንን ገንዘብ ወይም ከዛም የበለጠ ሊያገኝ ይችላል ያ ሰው። ስለዚህ ስራውን በፓሽን እና በፍላጎት ቢሰራው የበለጠ ውጤታማ ይሆናል እና እንደተባለውም ሀምሳ ሺህ ብቻ ሳይሆን ከዛም በላይ ማግኘት የሚቻልበት ሁኔታ አለ። ግን ይሄ ያለ ድካም ያለ ጥረት የሚሆን ነገር የለም። ማንም ያልዘራውን አያዝንም። ያበቀለውን ፍሬ ነው የሚበላው እንጂ። በተረት እንደሚባለው ላማለኝ በሰማይም አይደለም፣ ወይም የምትታለብ ላም እንደሚባለው አይደለም። የምትታለብ ላም ሲባል የሚመስለው ምንድን ነው? በቃ ያለ ምንም ጥረት ጠዋትና ማታ ወተቷን እያለብክ መጠጣት ነው የሚመስለው። እንደዛ አይደለም። ላሚቷ በተሰጣት ልክ ነው የምትሰጠው። አንዳንዴ ደግሞ በተሰጣትም ልክ አይደለም። ጥሩ ዝርያ ካልሆነች ትበላለች፣ ትጠጣለች፣ ትታከማለች፣ ጥሩ መኝታ ላይ ትተኛለች፣ ጥሩ መጠለያ ይኖራታል። ነገር ግን የምትሰጠው ወተት አነስተኛ የውጭዋን ያክል ነው፣ የኢንቨስትመንቱን ሪተርን የማይሰጥ የማይመልስ ይሆናል። የላሟ ጥፋት አይደለም፣ የግዢ ጥፋት ነው። ዝርያዋን ማወቅ ነው። እንግዲህ በሌሎች ፕሮግራሞቻችን ምን አይነት ዝርያ ነው የምንገዛው የምንመርጠው፣ እንዴት እንመርጣለን እንዴትስ እንሸወዳለን የሚለውን ወደፊት እንመለከታለን። ግን አንዱ ፋክተር ዝርያ ነው እንጂ ስለበላች፣ ስለጠጣች፣ ስለታከመች እና ጥሩ መጠለያ ስላገኘች ላሚቱ ወተት ትሰጣለች ወተት በወተት ታደረገዋለች የሚል ሳሳተ ግንዛቤ እንዳትይዙ እፈልጋለሁ። ወደዚህ ስራ ስትገቡ እንግዲህ እንደተባለው ብዙ ብር እና ስኬታማ ለመሆን ብዙ ብር ለማግኘት የምታልሙ ከሆነ መጀመሪያ ማሰብ ያለባችሁ መጠለያውን ነው። ሼልተር ነው። ብዙ ጊዜ ቻሌንጂንግ ወይም ተግዳሮት ያለው መጠለያ መስራት ቦታውንም ማግኘት ነው። ቦታው እንግዲህ አሁን የወተት ፍላጎት ባለባቸው ትላልቅ ከተሞች እንደ አዲስ አበባ፣ እንደ ሐዋሳ በመሳሰሉ ከተሞች ውስጥ ሰፋ ያለ ለከብት እርባታ የሚሆን ቦታ ማግኘት ከጊዜ ወደ ጊዜ እየከበደ ሄዷል። በመኖሪያ የተያዙ ስለሆነ ነው እነዚህ አካባቢዎች፣ እነዚህ ከተሞች። ስለዚህ ስለዚህ ወደ ገጠራማ አካባቢዎች ወደ ከተሞች ዳርቻ፣ ለዚህም ተብለው የተመደቡ ዞኖች ወዳሉባቸው አካባቢዎች ራቅ ማለቱ የግድ ነው። ይህ ደግሞ በዚህ ሁኔታ እንኳ መሬት ማግኘት እና ሼልተር መስራት ቢቻል የራሱ ዋጋ አለው፣ ኮስት አለው። ሊድ ታይም የሚባል ነገር አለ። ከማምረቻ ቦታ እስከ መሸጫ ቦታ ድረስ ያለ የትራንስፖርት ዋጋ አለ። ያ እንግዲህ ምርቱ ላይ ነው የሚጨመረው። ዋጋ ከሰባ ብር ጀምሮ እስከ መቶ ስልሳ ብር ነው ልዩነቱ፣ የአንድ ሌትር ወተት ዋጋ ይሄ ግን ከቦታ ቦታ ይለያያል። ወደ ማዕከል፣ ወደ ከተሞች በተጠጋም ቁጥር ዋጋው እየጨመረ ይሄዳል። እዛ ማምረቻ አካባቢ ደግሞ ዝቅ እያለ ይሄዳል። ወደ ማዕከል ባመጣነው ቁጥር ደግሞ ዋጋው እየጨመረ ይሄዳል። ይሄ እንዲሁ ስታዩት ተስፋ የሚያስቆርጥ ነገር ይመስላል። ግን ለዚህ መፍትሄ አለው የተለያየ መፍትሄ አለው። ኮስት ሚኒማይዜሽን የሚሰራባቸው መንገዶች አሉ። አንዱ ያው መሬት ማግኘት ነው መሬት እና መጠለያ ማግኘት ነው። እዚህ ላይ መምከር የምፈልገው በኪራይ ለማድረግ ብዙ ባይሞከር፣ በኪራይ ከተደረገ ደግሞ አስተማማኝ መሆን አለበት ኪራዩ ውሉ የረጅም ጊዜ ውል መሆን አለበት። ከትርፍ ከተለያዩ ወጪዎች ጋር አንድ ላይ ስናሰላው ተመጣጣኝ የሚሆን ይኖርበታል። አለበለዚያ በጣም ወደ ኪሳራ ነው የሚያደላው እና ብዙ ወጪዎች አሉ። በኪራይ መስራቱ የማይታሰብ ነው የማይሆን ነገር ነው። እና ይሄ ቦታ አሁን ለምሳሌ ቦታው ተገኘ እንበል። ቦታው ከተገኘ በኋላ ግንባታ ማከናወን የግድ ነው። የተገነባ ቦታ አናገኝም። ለከብቶች ተብሎ በደንብ ዲዛይን የተደረገ የተዘጋጀ ቦታ ስለማናገኝ ግንባታውን በራሳችን ማከናወን ይኖርብናል። መመገቢያቸውን፣ መጠጫቸውን፣ የምርት ማከማቻ፣ የሰራተኛ ቤት እንዳስፈላጊነቱ ቢሮም ሊኖረን ያስፈልጋል። እነዚህን ሁሉ በአግባቡ ዲዛይን ማድረግ ቦታ ማብቃቃት ይጠይቃል። ከዛ ውጭ ደግሞ ከብቶች ከቤት ውጭ ደግሞ ሊሆኑ የሚችሉበት ሊንቀሳቀሱ የሚችሉበት ቦታ ደግሞ ያስፈልጋቸዋል። አራት እግር እስካላቸው ድረስ መቼም መንቀሳቀስ ግዴታ ነው። እንዲሁ ታስረው ቆመው ሊውሉ አይችሉም፣ መውጣት አለባቸው። ይህንን ሁሉ ታሳቢ ያደረገ የቦታ ስፋት ሊኖረን ይገባል። ይሄ ሁሉ ሲደማመር የመጠለያ ግንባታን እና የቦታ የማግኘት ሂደትን ብዙ ዋጋ የሚያስወጣ ያደርገዋል። እንግዲህ ለዚህ መፍትሄው የተለያዩ አማራጮችን መከተል ነው። ከመንግስታዊ አካላት ጋር ተቀራርቦ መስራት ያስፈልጋል። ተደራጅቶ በመቅረብ ለዚሁ የተዘጋጁ ዞኖች አሉ። የአግሮ ኢንዱስትሪ ዞኖችም ሊኖሩ ይችላሉ። እዛ ገብቶ ስራውን ማከናወን ነው። ግንባታ መገንባትም አስፈላጊ ከሆነ ያው ኢንቨስትመንት ስለሆነ ኢንቨስት ማድረግ ይጠይቃል። ዋጋው ከፍተኛ እና ውድ ሊሆን እንደሚችል የማይጠረጠር ነው። ስለዚህ ያለው አንዱ አማራጭ ፓርትነርሽፕ ነው። ተደራጅቶ በርከት ብሎ አምሳ ሎሚ ለአንድ ሰው ሸክሙ፣ ለአምሳ ሰው ግን ጌጡ እንደሚባለው እጅግ ውድ የሆነውን የግንባታ ወጪ ተደራጅቶ በመስራት መካፈልና ጫናውን መቀነስ ይቻላል። ይህን እንግዲህ አሁን የምነግራቸውን ኢንፎርሜሽን ብዙ ጊዜ እነዚህ ፕሮፖዛል የሚያዘጋጁ ባለሙያዎች እነሱ ይህንን ከግምት ውስጥ አያስገቡ። ቲዎሪ ነው በአብዛኛው ፕሮፖዛላቸው፣ ቲዎሪ ነው የሚያጋጥማቸውን ችግር እነዚህ አንፕሬዲክታብል ያልተጠበቁ ችግሮችን የማሳየት ክፍተት ነው የማየው ብዙ ጊዜ እና ክፍተት አለባቸው። የሚለውን እንውሰድ እንግዲህ ማንኛውም ጀማሪ የከብት እርባታ ላይ የሚሰማራ ግለሰብ ወይም ድርጅት በማንበብ ብቻ ወደ ስራው መግባት የለበትም። ቲዎሪ ብቻ አንብቦ ወደ ስራ መግባት የለበትም። አዲስ መሆን ራሱ በስራው ላይ ብዙ ተግዳሮቶችን ይፈጥራል። ልክ አዲስ መኪና ነጂ እንደዛ ብላችሁ አስቡት። መንጃ ፈቃድ አውጥተዋል፣ ፈተና ተፈትኖ አልፏል፣ የጽሁፍም የቃልም። ሲነዳ መንገድ ላይ ያለው እውነታ ሌላ ነው። ስለዚህ ብዙ ጊዜ አዲስ ነጂዎች አደጋ ያደርሳሉ ወይ ይደርስባቸዋል። ይህም ስራ ተመሳሳይ ባህሪ ያለው አዲስ መሆን በራሱ የሚያስከትለው ተግዳሮት አለ። ስልጠና መውሰድ እንዳለ ሆኖ ስራውን እየሰሩ በስራው ሂደት ደግሞ ትምህርት መማር አለ፣ እየተማሩ እያስተካከሉ እየወደቁ እየተነሱ የሚለመድ ስራ ነው። ዋናው እንግዲህ ፍላጎትና ፓሽን ነው፣ ለስራው ያለ ፍላጎት ነው። ቅድም እንዳልኩት ስህተት ሲባል እንግዲህ ስህተት በማንኛውም ዘርፍ ላይ ያለ ነው፣ ከአቪዬሽን ኢንዱስትሪ በስተቀር። አውሮፕላን በማብረር ሂደት ውስጥ ስህተት አይፈቀድም። በሌሎቹ ግን ስህተት በተወሰነ ደረጃ ቶለሬት ይደረጋል፣ ተቀባይነት ይኖረዋል፣ በተወሰነ ደረጃ ሁልጊዜ አይደለም። በዚህ ስራም እንደዚሁ የተወሰኑ ስህተቶች ሊኖሩ ይችላሉ እንደ ጀማሪ። ነገር ግን የኢንቨስትመንት ኮስቱን የኢንቨስትመንት ወጪውን ማብዛት የለበትም እና በተቻለ መጠን የመቀነስ ጥረት ቢደረግ መልካም ነው። ሌላው በዚህ ሂደት ውስጥ የሚያጋጥመው በጀማሪዎች ላይ በተለይ ለውጤት መቸኮል ነው። ለውጤት የምንቸኮል ከሆነ የሚያዋጣ ዘርፍ አይደለም። በአጭር ጊዜ ተዘርቶ እንደሚበቅል የቆሎ ዝርያ እንደዛ አይነት አይደለም። ይሄ የረጅም ጊዜ ግብ እና ውጤት ያለው የኢንቨስትመንት ዘርፍ ነው። ዘመናዊ የወተት በረጅም ጊዜ ነው ውጤታማነቱ የሚታየው። መጀመሪያ ላይ አብዛኛው እንግዲህ ወጪ ነው። መኖ አለ፣ ጊደሮች ይገዛሉ፣ ለአላቢ ሰራተኛም እንደዚሁ በሚወልዱበት ጊዜ ለአላቢ ወጪ አለ፣ የሕክምና ባለሙያ አለ፣ ቁሳቁሶች በጣም በብዛት ያስፈልጋሉ፣ ቤት መጠለያ ይገነባል። ይሄ ሁሉ መኖሩን ከግምት ውስጥ ማስገባት ያስፈልጋል። ያልተጠበቁ ሁኔታዎች ደግሞ ይኖራሉ። ለምሳሌ የእንስሳት ህመም ያጋጥማል። በወረርሽኝ መልክም የሚከሰት ህመም አለ። በግል ደግሞ ኢንዲቪጁዋል እያንዳንዱ ከብት ከአመጋገብ ጋር በተያያዘ የቆየ ህመምም ሊኖርበት ይችላል። ለነዚያ መድኃኒቶች ያስፈልጋሉ። መድኃኒት ይገዛል፣ ባለሙያ ይጠራል። ይሄ ሁሉ ነገር ስላለ እነዚህን ነገሮች ማወቅ እራሳችንን አዘጋጅተን ከገባን የሚያዋጣ ዘርፍ ነው። በጥቅሉ ግን በደፈናው እንዳትጠጉ፣ እንዳትደፍሩት፣ እንዳትሞክሩት የሚል ሰው ካለ እንዳትሰሙት። ሪስክ አለው። ያለ ሪስክ ደግሞ የሚሆን ነገር የለም። ሁሉም ነገር ያለ ሪስክ አይሆንም። ስለዚህ ይሄንን አውቃችሁ ባለሙያ በማማከር ራሳችሁም ደግሞ በተቻለ መጠን በማንበብ በመስማት ስልጠናዎችን በመውሰድ በዚህ ስራ ላይ ውጤታማ ልትሆኑ ትችላላችሁ። ወደ ስራው ስትገቡ ትወዱታላችሁ። እንደውም ከሌሎች ስራዎች ይልቅ ይሄ በጣም አስደሳች ስራ ነው፣ ሪዋርዲንግ ነው። ጥሩ ልታገኙበት ትችላላችሁ እንደ ጥረታችሁ መጠን፣ ለእያንዳንዷ ነገር እየተጨነቃችሁ ማለት። መጨነቅ ስል ትኩረት መስጠት ነው፣ ስትረስድ ሆኖ ማለት ሳይሆን፣ ለእያንዳንዷ ነገር ትኩረት መስጠት ነው። ምንም ነገር ክፍተት መኖር የለባትም። በንጽህና ጉድለት መታየት የለበትም፣ በሼልተር ውስጥም ሆነ በከብቶቹ ላይ በወተትም ላይ እንደዚሁ በተቻለ መጠን ንጽህና መጠበቅ አለበት። የሚጠጡት ውሃ በንጽህና መሆን አለበት። የሚመገቡት ምግብ በጣም በንጽህና መሆን አለበት። የሚተኙበትም እንደዛው። እነዚህ ለምርት ተግባር የሚፈለጉ እንስሳት ከብቶች፣ ገጠር እንደ ጥንቶ ግጦሽ ውለው አንዳንዱ መንገድ ላይም ውለው ገብተው አንድ ሌትርም ሁለት ሌትርም አምጭ የተባሉ የሚታለቡ አይነት አይደሉም። እነዚህ የስራ ከብቶች ነው። ሰጥቶ መቀበል ነው። በደንብ ይሰጣቸዋል፣ በደንብ ይሰጣሉ። የዝርያ አመራረጥ ወሳኝነት አለው። ቀደም ብዬ እንዳልኳችሁ ወደፊት በፕሮግራሞቻችን እነዚህን ሁሉ እንዳስሳለን። የተወሰነ ግንዛቤ አግኝታችኋል ብዬ አስባለሁ። ወደ ስራው መሰማራት የምትፈልጉ አማካሪ ባለሙያዎችን ወደፊት እንጠቁማችኋለን። እናንተም በግላችሁ ኦነስቶ፣ እውነተኛ አማካሪዎችን አማኩ ተማከሩ። የገንዘብ አቅማችሁን ከፍ አድርጉ። በትብብር ስሩ። ከብዙ ሰዎች ጋር ተባብራችሁ ስሩ። ባለሙያዎችን አካቱ። ገንዘብ ያላቸውን ባለሀብቶችን ሁሉ አስገቡ። አደራጁ፣ ተደራጁ። ከመንግስት አካላት ጋር መሬትን፣ የመስሪያ ቦታን ከሚያመቻቹ ሼድ ከሚያመቻቹ አካላት ጋር በቅርበት ስሩ። ከዛ በኋላ እስኌላ አላቸው። በሌላ ዝግጅት ተመልሰን እንመጣለን። እስከዛው እንቀለናቆየም